ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ፣ የግንቦት 26 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ለእንጀራ ለዳቦና ና ለተለያዩ እቃዎች መያዣነት የሚያገለግለውን ፌስታል ይዞ መገኘት አምስት ሺ ብር ያስቀጣል ሲል ብልጽግና አውጇል። በክልሉ ተጋድሎ የፋኖ ኃይሎች ከፍተኛ ድል ሲቀናቸው፣ ከፍተኛ የብልጽግና የጦር አዛዥ ህይወት ደግሞ አልፏል። የጦር ግንባር መረጃዎችን ይዘናል። አቶ ታዬ ደንዳ ከዚህ ቀደም በፌዴራል ከፍተኛ ፍርድ ቤት ነጻ የተባሉባቸው ሁለት የክስ ጭብጦች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 ለእንጀራ ለዳቦ ና ለተለያዩ እቃዎች መያዣነት የሚያገለግለውን ፌስታል ይዞ መገኘት አምስት ሺህ ብር ያስቀጣል ሲል ብልጽግና አወጀ። ለእንጀራ ለዳቦ ና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከ2 ሺህ እስከ አምስት ሺህ ብር የሚያስቀጣው አዋጅ ጸድቋል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 ሺህ እስከ አምስት ሺህ ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የሕዝብ እንደራሴዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝ ና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2ሺ እስከ 5ሺ ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ አላማ ያከማቸ ወይም ይዞ የተገኘ ከ50ሺ ብር በማያንስ ና ከ200ሺ ብር በማይበልጥ የገንዘብ መቀጮ ና ከ5 ዓመት በማይበልጥ ጽኑ ስራት እንዲቀጣ አዋጁ ያዛል። የምክር ቤት አባሉ አለሙ ጎንፉ ዶክተር ህዝባችን በፕላስቲክ እቃ ይዞ ወደ ቤቱ ገባ ይጣለው ወይስ መልሶ ለአካባቢው ጥበቃ ያስረክበው የሚል ጥያቄ ጠይቀዋል። አክለው የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም አስር ጊዜ የምጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ኖረዋል ላይ የትኛው ፕላስቲክ እንደሆነ የመለየት ግንዛቤ አለ ወይ? ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከሁለት 2 እስከ 5 ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንደታየ በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቀዋል። ለምሳሌ አንዲት አሮጊት ወይም ሽማግሌ የሁለት ብር ዳቦ ወይም የብር ስኳር ገዝተው ሲሄዱ አምስት ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ ወደ ሁለት ሺህ ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ ተሳልቀዋል ም ለብልጽግና ባለስልጣናት አንድ ድሃ የሚከፍለው ሁለት ሺህ ብር ተራ እና በየመንገዱ የሚከፈል እንደሚመስላቸው ያሳየ ነው። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል ብሏል ሸገር ኤፍኤም በዘገባው። ሆኖም የብልጽግናው አገዛዝ በየአጋጣሚው ከህዝቡ በቅጣት ገንዘብ በመሰብሰብ ለባለስልጣኖች የቅንጦት ኑሮ፣ ለጀኔራሎቹ ምቾት፣ ለአብይ ቤተ መንግስት፣ ለቅንጡ ሪዞርቶች፣ ለኮሪደር ልማትና ለጦርነት እያዋለ እንደሆነ ይታወቃል። ክልሉ ተጋድሎ የፋኖ ኃይሎች ከፍተኛ ድል ሲቀናቸው ከፍተኛ የብልጽግና የጦር አዛዥ ህይወት ደግሞ አልፈዋል። ከፋኖ አፈሙዝ የተረፉትን የብልጽግና ሹመኞች የህዝቡ እንባ በየደረሱበት ደመከልብ እያደረጋቸው መሆኑን ምልክቶች እየታዩ ነው። በደቡብ ወሎ ዞን የቃሉ ወረዳ ጸጥታ አመራር አቶ ሻምበል አህመድ ሐሰን በደረሰበት የትራፊክ አደጋ ህይወቱ ማለፉ ታውቋል። ከአንድ ወር ገደማ በፊት ደግሞ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በተመሳሳይ በደ ደረሰበት የትራፊክ አደጋ ህይወቱ ማለፉን መዘገባችን ይታወቃል። በደቡብ ወሎ ዞን ስር የሚገኘው የቃል ወረዳ ጸጥታ አመራር የሆነው አቶ ሻምበል አህመድ ሐሰን ግንቦት 24 2017 ዓ ም በደረሰበት የተሽከርካሪ አደጋ ህይወቱ ማለፉን የተረጋገጠው የፋኖ ደጋፊ ናችሁ ፋኖን የተቀላቀለ ቤተሰብ አላችሁ በሚል ወረዳው ማህበረሰብ ላይ ከግድያ ጀምሮ እስከ ስርዓትና ገንዘብ ብዝበዛ ከሚፈጽሙ የቃል ወረዳ ጸጥታ አመራሮች መካከል አንዱ የሆነው እና ግንባር ቀደም አቶ ሻምበል አህመድ የወረዳው መቀመጫ በሆነ ደጋን ከተማ አካባቢ ከሌሎች የስራ ባልደረቦቹ ጋር በመሆን በተሽከርካሪ እየተንቀሳቀሰ ባለበት አደጋው እንደደረሰበት ለመመልከት ችለናል። በተመሳሳይ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ ሚያዚያ ወር እኩሌታ አካባቢ ከወልዲያ ወደ ሰመራ ከዚያም በሰመራ አሊ አንፍሬ ኤርፖርት በኩል አድርጎ በትራንዚት በረራ ወደ ላሊበላ ከተማ ለመግባት እየተጓዘ ባለበት ሚሊ አካባቢ ላይ የተሽከርካሪ አደጋ የደረሰበት ሲሆን በዚህም ህይወቱ አልፈዋል። የተበደለውና አያሌ መከራው ሚዲያዎች እየዘነቡበት ያለው የአማራ ህዝብ ደምና አንባ እየፈረደ ነው። በዚህም የአገዛዙ ጉምቱ ሰዎች ገና ከፋኖ አፈሙዝ ሳይደርሱ በህዝብ ላይ የፈጸሙት በደልና መከራ ደመከልብ እያደረጋቸው ይገኛል። በአውደ ግንባር መረጃ ደግሞ ንጉስ ሚካኤል ኮር መብረቅ ክፍለ ጦር መካነ ሰላም ወረዳ ላይ የአገዛዙ ዙፋን ጠባቂ ጥምር ጦርን በመደምሰስና ስንቅና ንብረቱንም በመማረክ ድል ተጎናጽፏል። ንጉስ ሚካኤል ኮር መብረቁ ክፍለ ጦር የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት መካነ ሰላም ወረዳ ላይ በበታ ግንባር እሁድ ገበያ ትምህርት ቤትና ውልጮ የተባለ ቦታ ላይ ከትሞ ባለበት ጠዋት ሶስት ሰዓት ጀምሮ በርካታ ኃይሉን በመደምሰስና ከብቶችን ፍየሎችንና በጎችን እንዲሁም ጤፍና ሌሎች የምግብ እህሎችን በመማረግ ታላቅ ድል ተጎናጽፈዋል። በተጋድሎ በርካታ የጠላት ኃይል የተደመሰሰ ሲሆን ጠላት እግሪ አውጪም ብሎ ሲፈረጥጥ የሞቱ ጓዶቹንም ጥሎ በመሄዱ መብረቆቹ አስራ አምስት አስከሬን ህዝብ አስተባብረው ቀብረዋል። ከዚህ በተጨማሪ ሰላሳ አምስት ቁስለኛ ታቅፎ መፈርጠጡ ታውቋል። መብረቆቹ በተጋድሎ ከበታ እሁድ ገበያ በግፍ ታስረው ይገኙ የነበሩ የአማራ ልጆችን ጭ ምር በማስፈታት 50 ኩንታል ጤፍ፣ 12 ፍየል፣ ሁለት በሬ፣ በርካታ ኩንታል ስኳርና ብስኩት እስከ መጋዘኑ ማርከዋል። ቀናቶችን በፈጀው ብርቱ ትንቅንቅ መብረቆቹ አመርቂ ድል በመጎናጸፍ ቋጭ ተውታል በሌላ በኩል በደብረ ማርቆስ ከተማ ቀበሌ 01 ውስታ ደብረ ማርቆስ ዶም ክሊኒክ ፊት ለፊት ጠላትን ታርጌት ያደረገ የቦምብ ጥቃት ተፈጽመዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ከበለሳ እስከ ደንቢያ ሳንኪሳ፣ ከፎገራ እስከ ወገራ፣ ከዞዛምባ እስከ አይንባ፣ ከእብናት እስከ ዳባት እንዲሁም ከፎገራ እስከ ጃ ናሞራ ቀጠናን የሚሸፍን ስያሜው ዳግማዊ ቴዎድሮስ አምስተኛ ኮር የተባለ ኮርን መስርተዋል። መስራች ክፍለ ጦሮችም መብረቅ ክፍለ ጦር ጎንደር፣ የበጋሻው ክፍለ ጦር ንስር በለሳ፣ ቅጣው እጅጉ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር ዞዛምባ፣ ንጉስ ክፍለ ጦር ታድሎ ብርሃን ክፍለ ጦር እና ፋናውቤ ክፍለ ጦር ናቸው። የዳግማዊ ቴዎድሮስ አምስተኛ ኮር የስራ አስፈጻሚ አባላት ዳግም አርበኛ የሻምበል ሙሉ ሰው የኮር ዋና ሰብሳቢ፣ አርበኛ መኮንን አስፋው ምክትል ሰብሳቢ፣ አርበኛ አንተነ ብርሃኔ ወታደራዊ አዛዥ፣ አርበኛ አየልኝ ውዴ ዘመቻ መምሪያ አርበኛ ኤርሚያስ ንጉሴ፣ ፖለቲካ ጉዳይ ኃላፊ አርበኛ አብነት ሞላ፣ ህዝብ ግንኙነት ኃላፊን ጨምሮ ሀያ አመራሮች ናቸው። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር የሻለቃ ንሙት ያዛቸው ብርጌድ ደግሞ ግዙፍ ኃይል አስመርቋል። የምሽጉ ጠላት

ይህ በእንዲህ እንዳለ በአፋ ጎጃም ቀጠና በተለያዩ ግንባሮች ስልጠናዎችን እያካሄደ ሲሆን የሁለተኛ ተፈራ ዳምጤ ክፍለ ጦር ዮሀንስ አለማየው ብርጌድ ለበርካታ ወራት ያሰለጠናቸውን በርካታ ምልምል ፋኖች አስመርቀዋል። እንዲሁም የአፋ ባሀ ቀንጌታ ዩፍታይ ንጉሴ ስድስተኛ ክፍለ ጦር የበረሀኛ ጅበላ ሙተራ ብርጌድ ለስድስት ወራት ያሰለጠናቸውን የኮማንዶ ሰልጣኞችን በደማቅ ሁኔታ አስመርቋል። አቶ ታዬ ደንዳ ከዚህ ቀደም በፌዴራል ከፍተኛ ፍርድ ቤት ነጻ የተባሉባቸው ሁለት የክስ ጭብጦች ተሻረ። የአቶ ታዬ ደንዳ የህግ ጥበቃ አበራ ንጉሱ በቲግቫ ኢትዮጵያ እንደተናገሩት የፌዴራል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት አቶ ታዬ ነጻ የተባሉባቸው ክሶችን በመሻር እንዲከላከሉ ትእዛዝ ሰጥቷል ብለዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ችሎት 30 ህዝብ 412 2016 ዓ ም አቶ ታዬ ከተከሰሱባቸው ሶስት ክሶች ውስጥ አንደኛው በመንግስት መንግስት ኃላፊነት ላይ እያሉ የህዝብና የመንግስት የተሰጣቸውን ኃላፊነት ወደ ጎን በመተው የጸረ ሰላም ኃይሎች ሀሳብ ተቀባይነት እንዲያገኝ በማሰብ በግል ማህበራዊ ትስስር ገጻቸው የታጠቁ ኃይሎችን የሚደግፍ መልእክት አስተላልፈዋል የሚለውን መከላከል ሳያስፈልጋቸው ነጻ ተብለው ነበር ብለዋል። ጠበቃቸው አክለውም የዋስትና መብታቸው በሰበር ሰሚ ችሎት ከተጠበቀላቸው በኋላ ከህግ ፍቃድ ውጪ የጦር መሳሪያ ይዘው መገኘት የሚለው አንዱን የክስ ጭብጥ እንዲከላከሉ በተሰጠው ብይን መሰረት በከፍተኛ ፍርድ ቤት እየተ። ይከታተሉ ነበር። ሆኖም ዛሬ አቶ ታዬ ነጻ በተባሉበት ክስ ጭብጦች ላይ ቅሬታ እንዳለው የገለጸው ዓቃቤ ህግ ተከሳሹ በቂ ማስረጃ ቀርቦባቸው መከላከል ሲገባቸው ነጻ መባላቸው አግባብነት የለውም በማለት ለፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ሰሚ ችሎት የኢትዮጵያ ወንጀል ህግ አንቀጽ 251 ህዝባር ሀመርሃ ጠቅሶ ይግባኝ ማለቱን ተከትሎ ጉዳዩን ሲከታተል የነበረው ፍርድ ቤት ግንቦት 25 2017 ዓ ም ነጻ የተባሉበትን ክሶች ብይን ሽሮ እንዲከላከሉ አዟል። ጠበቃቸው አበራ ንጉሱ ለውሳኔ ብቻ ዛሬ በአምስተኛ ተለዋጭ ቀጠሮ መገኘታቸውን ጠቅሰው ችሎቱ የስር ፍርድ ቤት ውሳኔን ሽሮ እንዲከላከሉ ብይን በመስጠቱ ቅሬታ እንዳላቸው ገልጸው በቀጣይ ለሰበር ሰሚ ችሎት ይግባኝ እንደሚሉ ገልጸዋል። ይሁንና ደንበኛቸው ችሎት ተከታትለው ከተለያዩ ከቀትር በኋላ አስር ሰዓት በፌዴራል ፖሊስ መወሰዳቸውን ከአቶ ታዬ ባለቤት በስልክ እንደተናገራቸው ገልጸዋል። በሌላ በኩል የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየው ለቢቢሲ እንደተናገሩት ሰኞ ግንቦት 25 17 ዓ.ም አቶ ታዬ ከመኖሪያ ቤታቸው በፖሊሶች ተይዘው የተወሰዱ ቢሆንም በዛሬው ዕለት ፍርድ ቤት ሲቀርቡ ግን የተያዙት ሲሸሹ ነው ተብሎ እንደቀረበ እንደነገሯቸው ገልጸዋል። በሱዳን እርዳታ የጫኑ የመንግስታቱ ድርጅት መኪኖች ጥቃት ደረሰባቸው። ወደ ሰሜን ዳርፉር እርዳታ ጭነው ይጓዙ የነበረ የተባበሩት መንግስታት ድርጅት መኪኖች ጥቃት ደረሰባቸው። የድርጅቱ ቃል አቀባይ የመጀመሪያ ደረጃ ሪፖርት በማለት ባወጡት የክስተቱ መግለጫ ላይ በርካቶች መጎዳታቸውን ገልጸዋል። የሱዳን መንግስት የጥበቃ ሰራተኞች፣ አሽከርካሪዎችና ሰላማዊ ዜጋዎች በጥቃቱ መገደላቸውን ገልጾ ግድያውን የፈጸሙት ከሱዳን ጦር ጋር እየተዋጉ የሚገኙት የፈጥኖ ደራሽ ኃይሉ ታጣቂዎች ናቸው ሲል ወንጅሏል። ይሁን እንጂ የፈጥኖ ደራሽ ጥቃቱን ያደረሰው የሱዳን ጦር ነው ሲሉ በአጸፋው ከሷል። ጥቃቱ የተፈጸመው ሰኞ እለት ማታ ኤልኮማ በተባለች ከተማ ውስጥ ነው። የተባበሩት መንግስታት ጥቃቱን ማን እንደፈጸመ ያለው ነገር ባይኖርም መኪኖቹ ረሃብ እየታየባት ነው ወደ ተባለችው ኤልፋሽር ከተማ ለመንቀሳቀስ እየተጠባበቁ ባለበት ወቅት መፈጸሙን አስረድቷል። ኤልፋሽር በሰሜናዊ ዳርፉር በሱዳን ጦር ቁጥጥር ስር የምትገኝ የመጨረሻዋ ከተማ ነች። የሱዳን ንጹሐን ዜጎችና ወታደሮች በፈጥኖ ደራሽ ኃይሉ ታጣቂዎች ከአንድ ዓመት በላይ ጥቃት ሲፈጸምባቸው ነበር። ማታ በተፈጸመው ጥቃት ወደ ኤልፋሽር ይጓዙ የነበሩ የተባበሩት መንግስታት መኪኖች ላይ የነበሩ አራት አባላት ሲገደሉ ሁለት ደግሞ መቁሰላቸውን የፈጥኖ ደራሽ ኃይሉ ቃል አቀባይ ባሻ ታቢቅ በኤክስ ገጻቸው ላይ አጋርተዋል። በአብይ ይደገፋሉ የሚባሉት ሀምዳን ዳጋሎ የኤርትራ መንግስት በሱዳን ጦርነት ጣልቃ እየገባ ነው ብለዋል። የኤርትራ መንግስት በሱዳን ውስጣዊ ጉዳይ ጣልቃ እየገባ ነው፣ ጦርነቱ በቅርቡ አይጠናቀቅም ሲሉ በተባበሩት አረብ ኤምሬቶችና በብልጽግናው አገዛዝ የሱዳን ፈጥኖ ደራሽ ኃይል መሪ ሀምዳን ዳጋሎ ተናግረዋል። በዚህ ጦርነት ላይ የተለያዩ የውጭ ኃይሎች አልቡርሃን ጦር ድጋፍ እየሰጡ መሆናቸው ያሳዝናል ያሉት ዳጋሎ ከእነዚህ መካከል ግብጽ አንዷ ናት። ግብጽ ይህንን ጦርነት እያባባሰች ነው፣ በእኛ ምሽጎች ላይ ጥቃት እያደረሰች ትገኛለች ሲሉ ከሰዋል። አክለውም ሌላኛዋ የውጭ ኃይል ደግሞ ኤርትራ ናት። የኤርትራ መንግስት ለአልቡርሃን ወታደሮች የማሰልጠኛ ካምፕ በመስጠት ድጋፍ አድርጓል። የሱዳን ጦር ኃይል የኬሚካል ጦር መሳሪያ ለመጠቀሙ ማስረጃ አለን፣ ማስረጃውንም ለሚመለከተው አካል ለማቅረብ ዝግጁ ነን ብለዋል። ከብልጽግና ኤርትራ በተጨማሪ ለአልቡርሃን ድጋፍ በማድረግ ጦርነቱን እያባባሰች ያለችው ኢራን ናት የሚሉት ጄኔራሉ፣ የኢራን አብዮታዊ ዘብ የአልቡርሃንን ኃይሎች ይደግፋሉ። የውጭ ኃይሎች በሱዳን ውስጣዊ ጉዳይ ጣልቃ መግባት ሊቆጠቡ ይገባል። እኛ ፖርት ሱዳን እስከምንገባ ድረስ ውጊያውን እንቀጥላለን ይላሉ። በጦርነቱ ማናቸውም ሰላማዊ ድርድር አማራጮች አክትመዋል። የጦር ኃይላችን ወደ ፖርት ሱዳን ያቀናል። አላማችን የአልቡርሃንን ጦር ኃይል ማስወገድ ነው። የአልቡርሃንን የጦር ኃይልና ደጋፊዎቹን ወታደራዊ አቅም በሰባ ፐርሰንት አዳክምናል። የአልቡርሃን ወታደሮች ተመናምነዋል። የጦር ኃይሉ አሁን ምንም ጦር አውሮፕላን የለውም። እየተመረኮዘ ያለው ባሉት ድሮኖች ላይ ብቻ ነው ሲሉ ገልጸዋል። የአብይ አጋር ሐምዳን ከወር በፊት ለሁለት ዓመት ከቆ በት ካርቱም በአል ቡርሃን ኃይል ተገፍተውና ተሸንፈው መውጣታቸው ይታወቃል አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር አብራችሁን ስለነበራችሁ ከልብና አመሰግናለን ሰላም